እንግዲህ ብዙ ጊዜ ኢሳያስ አፈወርቂ ነገር ሲያደርግ ሰምታችሁ ከሆነ ፎስተር ዳለስ የሚል ሰው ይጠቅሰዋል። ይሄ እንግዲህ ያው ይህን ታዳምጡት ኢትዮጵያውያን ሙስሊ ክል አታውቁትም ብዬ ነው፣ ተጋሩም ጭምር ኤርትራውያን። ግን ፎስተር ዳለስን ስም የማያውቅ ሰው የለም በኤርትራ ግን፣ ኮመን ነው፣ የታሪክ መጽሐፎች ላይ ሁሉ ኮት ያደረገ ሰውዬ ነው እና ይሄ ሰውዬ ከፍትህ አንጻር ሲታይ እና ከኤርትራ ህዝብ ፍላጎትን በማክበር ነጻ መውጣት ነበረባት ማለት ወይ ደግሞ አገር መሆን ነበረባት ኤርትራ። ነገር ግን የአሜሪካን ጥቅም ለማስጠበቅ እና በቀል አካባቢም ሰላም ሲባል ከኢትዮጵያ ጋር መቆራኘት አስፈልጓል ብሎ ጆን ፎስተር ዳላስ ተናገረ ነው የሚሉት። አንደኛ ይህ ሰውዬ በዛ ጊዜ ውጭ ጉዳይ ሚኒስትር አልነበረም፣ ሴናተር ነው የነበረው። ውጭ ጉዳይ ሚኒስትር የሚሆነው 1953 ላይ ነው። እንግዲህ የኤርትራ ጉዳይ ራሱ የሚወሰነው 1950 ላይ ነው። ሶ በዛ ጊዜ ሰውዬው ውጭ ጉዳይ ሚኒስትር አልነበረም። ነገር ግን በ1953 ላይ ማለት ውጭ ጉዳይ ሚኒስትር ምናምን ከሆነ ዋለ ከዛ በጣም ወሳኝ ሰውዬ ሆነ ይመጣል። ልክ እንደ ኪሲንጀር በአሜሪካ ውጭ ጉዳይ እንትን ውስጥ ብዙ ነገሮችን የቀየሰኝ ባል ሰውዬ ነው። ግን ብዙ ፎከሶቹ ኤሽያ አካባቢ ናቸው። ስለ አፍሪካ የሰማሁት የለም። ነገር ግን የኤርትራ እንትን በሚወሰንበት የዩኤን ስብሰባዎች እዛ ስድስት ወር ላይ እንደ አድሆክ እንደ ተጨማሪ አማካሪ ኮሚቴ ተብሎ ከሌሎች ሶስት አራት ሴናተሮችና ከውጭ ጉዳይ ሚኒስትሩ ጋር አብሮ ሆኖው እዛ ዩኤን ስብሰባ ላይ ነበረ። እዛ ስብሰባ ላይ እንግዲህ እሱም ቢሆን ይላል ዩኤን ሴክዩሪቲ ካውንስል ላይ ውይይት አልነበረም። ዩኤን አጠቃላይ ጉባኤ ላይም ስለ እርሳቸው ውይይት አልነበረም። ያን ውይይት የነበረው የፖለቲካ አድሆክ ኮሚቴ ስብሰባ ላይ ነው። ልክ የፓርላማ ቋሚ ኮሚቴ እንደሚባለው እዛ ውስጥ ይህን ብሎት ከሆነ እንግዲህ ዩኤን እንትን ሄዶ ማየት ሊያስፈልግ ይችላል። ግን ቦታው ስህተት ናቸው። የሰውየው በወቅቱ የነበረው ስልጣን ስህተት ናቸው። ስለዚህ ኮቱን ሞስት ላይክሊ ስህተት ናቸው። ተማሳይም አሉ እዚህ አይነት ስህተቶች አክቹዋሊ በኢትዮጵያ በኩል ለምሳሌ ብዙ ጊዜ ራሴ ልጆ ጀምሮ ያነበኳቸው በዛ ጊዜ ዩኤንስ የኤርትራን ህዝብ ፍላጎት ጠይቆ 48 ፐርሰንቱ ከኢትዮጵያ ጋር መቀላቀል፣ 40 ፐርሰንቱ ነፃነት፣ 9 ፐርሰንቱ ግን ከጣሊያን ጋር ነበር የፈለገው የሚባል የተለመዳል በየጋዜጦች ሲጻፍ የነበረ ኦንላይን ራሱ የዳዊት ወልደ ጊዮርጊስ ሻለቃ ዳዊት ወልደ ጊዮርጊስ የጻፈው ጽሁፍ ላይ አግኝቼዋለሁ። እሱ ያንን ሶርስ አድርጎ የሚጠቅሰው ማን ነው? አንዱ አስራ ዘጠኝ ሰባዎቹ የተጻፈ አንድ የሆነ ጆርናል ነው። ሌላ የትም ቦታ አይጠቀስም፣ ግን ሞስት ላይክሊ ልክ እንደዛኛው ነው። እንደ ኤርትራዎቹ ኛም ስተት ነው የሚሆነው። ምክንያቱም እንዳለ ያን ጊዜ የነበሩት ጥናቶች ወይ ደግሞ ግምገማዎች፣ ሪፖርቶች ስለ ህዝብ ቁጥሩና ስለምናም ግምት ይሰጣሉ ቁጥር እንጂ ስለ ህዝቡ